ላፈቅርሽም አልችልም። አሁን እስገባሽ ምን ነው? ልቀርብሽ ስለሞከርኩ ከሆነ ፍቅር ይዞታል አልበለሽ አሰብሽ እንዴ ስብኛል ብለሽ ከሆነ ያለሽው አምራን ያለች ነገር ልክ ነበር ማለት ነው። ምናልባትም የቤተሰቤን ሀብት ፈለገ ይሆናል። አንቺም አባትሽም እዚህ ቤት የመጣችሁት ምን እኮኔ? ኑሐሚን የቤተሰብ ሀብት አገብቶ ቤት ሲሄድ እሺ፣ ወደ መጸዳጃ ቤት ስትሄጂ ምን የናሆም ክፍል አካባቢ የሆነ ድምፅ ሰማሁ። የምን ድምፅ? የሴት ድምጽ ነበር። ቀረብ ብዬ ስሰማው የማን ድምጽ እንደሆነ ብታውቂ ትደነግጫለሽ። ይሄ በፍጹም ሊሆን አይችልም። መጨረስኩልሽ። ተረጋጊ እንጂ። ሰውን አለማፈሯ፣ ቤተሰቧን ቢደርስባቸውስ። እሱ ነው እንጂ ባለጌ። ከዚህ በፊት ያደረግሽው ነገር የረሳሁልሽ እንዳይመስልሽ እሺ። ግን እኮ እሷን ለአንተ ስሜት የላትም

አመሽ እንዴት ነው? ልቀቀኝ እባክህ። ድሮስ ካንተ ጋር ሆኜ ላይ አመኝ ነበር እንዴ? ይኸውልሽ ማሚ፣ ይህን ስሜት ሌላ ሰው ላይ ያውቀዋል። ይሄ ነገር ከመምስ ቆይቶ። ቆይ ምን አስበህ ነው? ይህኔ ቆንጆ ምናለ እንዳትጨርሰው። ገና ምን ቃል ተናገረው ነው? በቃ ሀሳብህ ገብቶኛል። እንደ አማረ ይቀራል ሲ ከእኔ ውጭ ሌላ ወንድ እንደማታቃቃል ያሰብኩት ነገር ከሆነ በተደጋጋሚ ሲያመኝ ተጠራጥሬ ተመርምሬ ነበር። እና ምን አለሽ? ጥሩ ዜና ነገርሽ? አዎ በጣም ጥሩ ዜና ነው የነገሩኝ። የአንተ የካዲሪ ፎሪ ውስጥ እንደሌለ ነው የነገሩኝ። እባክ ለመጨረሻ ጊዜ ለሚሆ ተወኝ፣ በቃ ተወኝ። በስተመጨረሻም ከኤርሚ አርግዛለች ማለት ነው። ማርገዟን ስሰማ እጅግ በጣም ነበር የደነገጠችው። ኤርሚያስ ግን እጅግ በጣም ነበር ደስ ያለው ማለት ነው። ከኔ ሌላ ወንድ አታቂም፣ ስለዚህ የኔ ነው በማለት እጅግ በጣም ነበር ደስ ያለው ማለት ነው። ሲቀጥል ኤርሚያስ ኤደንን በጣም አስጠንቅቋታል። ስለኔና ስለ ናሆሚ እዚህ ቤት አንድች ነገር ትንፍሽ ብቴ እገልሻለሁ በማለት አስጠንቅቋታል ማለት ነው። ሌላው ናሆም ነው። እኔ የወደድኩሽ መስሎሽ ከሆነ አታስቢ እኔ መቼም አንችን ለወድሽ አልችልም ብሏታል ኑሐሚን ማለት ነው። ኑሐሚ እጅግ በጣም ነበር እየደነገጠችው። ሲቀጥል ደግሞ አምራን ያለችኝ ትክክል ነች። አንቺ እና አባትሽ ወደዚህ ቤት የመጣሽው የእኛን የቤተሰቦችን ሀብት ፈልገሽ ነው የመጣሽው በማለት እንግዲህ ናሆም እጅግ በጣም እንግዲህ ናሆሚ ኑሐሚንን ተናግሯታል ማለት ነው። ኑሐሚን እጅግ በጣም ነበር እያዘነችው ማለት ነው። ምክንያቱም እንዴት በዚህ ልክ ይገምተኛል ብላ ማለት ነው። ወደዚያ ቤት የመጣችው ደግሞ አባቷን ለማስታመም እንዲሁም ደግሞ ሌይኩ ንያቶ ተሰማ ጓደኛ ስለሆነ እንጂ እሱ እንዳለው ናሆም እንዳለው ኑሐሚን አስባም አይደለም ከሀብትና ካለው ከንብረት ከምን አንፃር ይልቅ ሰውነትን ታስቀድማለች ከምንም በላይ ማለት ነው። ስለዚህ ጥቅም ፈልጋ ወደዚህ ቤት እንዳልመጣች እንግዲህ ራሷ ታውቀዋለች ማለት ነው እና እሷ ያላሰበችውን ነገር ሲናገር እጅግ በጣም ነበር እየደነገጠችው። እንዴት እንደዚህ ይገምተኛል? እንዴት እንደሌሎቹ እሱን እሱ ሊያስበኝ ይችላል ብላ ነበር እየደነገጠችው ማለት ነው። ሌላው ኤደን ካምራን እንግዲህ ቀብድ ተቀብላለች ማለት ነው። እሱንም ናሆሚን የምታጠቃበትን ማለት ነው። ሲቀጥል ደግሞ ለወይዘሮ አስቴር እንዲሁም ደግሞ ካምራን ጋር እንደተገናኘች አምራም ደግሞ ናሆሚን ለመጉዳት እንዳሰበች ያለውን ነገር ሁላቸውም አንድ ላይ አውርተዋል ማለት ነው። ኤደንና እንዲሁም ደግሞ ወይዘሮ አስቴር ያው ካምራን ላይም አሁንም እየተጫወቱባት ይገኛሉ። ሆኖም ግን ሁላቸው የተነሱት አንድ እና አንድ ኑሐሚን ለመጉዳት ነው ማለት ነው። ኑሐሚን አሁን ላይ ከጎኗ ያለው ወይም ደግሞ የሚያምናት የሚረዳት አንድና አንድ ኤርሚ እና እንዲሁም ደግሞ አባቷ ብቻ ነው ማለት ነው። ሌላው እሷን ለመጉዳት እና እሷን ለመጣል ነው የሚጣጣሩት። እንግዲህ ናሆምም ይብን ራሱ ናሆም ጥቅም ፈልጋ ወደዚያ ቤት እንደመጣች አድርጎ ነው እየተረዳው ማለት ነው። ይህን ነገር ያሰበው ነገር ደግሞ በእህቷ በኤደን ምክንያት ነው እንጂ እንደዚህ ሊቀየርባት አይችልም ነበረ። ኤደንን ባገኛት ሰዓት እኔና እናቴን ጎርተውን ነው የሄዱት ናሆሚና እንዲሁም ደግሞ አቶ ተሰማ በማለት እንግዲህ ያላቸውን ነገር ማለት ነው ከዚህ በፊት እሱ እንደጎዳቸው እንዲሁም ደግሞ አውቶ ጎዳና እንደጣላቸው ነው እንጂ የተናገሩት። ከናሆሚ ላይ በጣም ብዙ ነገር እናትና ልጅ ማለት ነው ኤደን እና እንዲሁም ደግሞ ወይዘሮ ገነት ስንት ነገር ሲያሰቃዩት እንደነበር ናሆሚን እንዲሁም ደግሞ አቶ ተሰማን ማለት ነው አልተናገረችም። ግን ደግሞ ጥፋተኛና እጅግ በጣም መጥፎ እንደሆኑ አቶ ተሰማና እንዲሁም ደግሞ ናሆሚ ለናሆም ስለነገረችው ኤደን ከዚህ አንጻር ነው ማለት ነው። ሲቀጥል አቶ ለይኩን ራሱ ቅረባት፣ እስኪ ልጅቷን በደንብ ቅረባትና ታውቃታለህ። እጅግ በጣም ከምትለው በላይ ትወዳታለህ። እና በጣም ጥሩ ሴት ነች በማለት እንግዲህ ስለ ናሆሚ ሲናገር ነበር። አባቷም እና ወይንም ደግሞ እሷ ውሸታሞች ናቸው ብሎ ነው እየተናገረው ማለት ነው። ስለዚህ ይህን ደግሞ ውሸታሞች ናቸው ያለው በኤደን ምክንያት ነው ማለት ነው። ኤደን ስለነገረችው ነው ይህን ነገር የተናገረው ማለት ነው። እና በነገራችን ላይ እናሆም እንደ አባቱ እጅግ በጣም መልካም ሰው ነው። ለመቀየርም እየሞከረ ነው። ከዚህ በፊት እንግዲህ በመጀመሪያው ፓርቱ አካባቢ ማለት ነው አቶ ላይኩንና እንዲሁም ደግሞ እናሆን በመቶ ሰዓት እጅግ በጣም ይጠጣ ይሰክር ነበረ ከእምራን ጋር በመሆን ማለት ነው አሁን ላይ ግን እጅግ በጣም እየተቀየረ እና ወደ ራሱ እየመጣ ይገኛል እናሆ ማለት ነው ማናቸውን ማናቸውን ብትሆኑ እኔን አታዙብኝም እኔ ራሴን ማስተዳደር ወይንም ደግሞ ራሴን መቆጣጠር የሚችል ልጅ ነኝ እያለ ለእናቱም ለአባቱም ደግሞ ደጋግሞ እየተናገረ ይገኛል ማለት ነው ሲቀጥል የሚያገባትንም እኔ ራሴ አውቃለሁ ተወኝ በቃ እያለ ሲናገር ነበረ አቶ ሎይክን ግን ናሆሜን አስጠንቅቋታል። ማለት ነው ምክንያቱም ቢያስ እንኳን አሁን ካለበት ስሜት እንድታወጩ ፈልጋለሁ፣ ከጎኑ እንድትሆኝ ፈልጋለሁ፣ ከናሆን ጎን ቁሚ የባክሽን ልጄ በማለት እንግዲህ አቶ ላይኩን በባለፈው ፓርት ላይ ማለት ነው ለናሆሚ ነግሯታል። ናሆሚ አሁን እጅግ በጣም ያስጨነቃትና ነገሮቹ በላይ ድብልቅልቅ ብሎባታል። ምክንያቱም አባቷ ደግሞ ደጋግሞ ከኤድሚ ጋር ምን አይነት ግንኙነት ነው ያላቸው? ምን አድርጎሻል ምንድን ነው የተፈጠረው ነገር እኔ የማላውቀው ምንድን ነው ያለው እያለ እንግዲህ ደግሞ ደጋግሞ ጠይቋት ነበረ። እሷ ግን ምንም ልትነግረው አልቻለችም። ሲቀጥል ደግሞ ያው የኔ ልጅ ጨዋ ነች እያለ ሲናገር ነበረ አቶ ተሰማ ማለት ነው ለአቶ ለይኩን ስለዚህ ልጃቸው ሌላ ወንድ እንደማታውቅ እና ከማንም ጋር እንዳልሆነች ነበረ ሲናገሩ የነበሩት። ስለዚህ አሁን ላይ ደግሞ እርግዝና ሲፈጠር በጣም ነው እሷ ራሱ ማለት ነው የምትፈረው። ምክንያቱም ለአባቷ ምን አይነት መልስ ልሰጥ ትችላለች? ስለ እሷ ሲከራከር እና ስለ እሷ ሙሉነት ሲናገር የነበረው አባቷ አሁን ላይ እንግዲህ ኑሐሚን አረገዜ ሲባል ከማን ነው ያረገዘችው ተብሎ ነገሮቹ በሙሉ እንትን ሲባል እንግዲህ እዚህ ቤት እንግዲህ ሾፌር ሆኖ የተቀጠረው ኤርሚያስ ጋ ነው በማለት እንግዲህ ነገሮቹ እጅግ በጣም ማለት ነው ኑሐሚን ዝቅ የሚያደርጋት ነገር ይመጣል ማለት ነው። ግን ደሞ ግን ደሞ ራሱ ናሆም እየጠረጠረ ይገኛል። ከዚህ ቤት መቀመጥህ አንተ ምንም አላማረኝም። ስለዚህ ለምን አትወጣም እያለው ነበረ ኤርሚን ማለት ነው እና ሲጀመር አሁን የእህትህ ሹፌር አይደለሁም፣ የእናትህን ስለዚህ እናትህን ከስራ ማስወጣት የምችለው በማለት ሲናገረው ነበር ኤርሚ። ችግሬ አንተ እንደሆንክ ማን በነገረ በማለት እንግዲህ ናሆምንም አስጠንቅቆታል ማለት አስጠንቅቆታል። ሲቀጥል እንግዲህ ኤርሚ ናሆምንም እንደዚያው ወስዷት ነበረ፣ የሆነ ቦታ እሷና ናሆም ከተገናኙበት ወይንም ደግሞ መጀመሪያ በጣም ናሆ ምን ከፍቶት በነበረበት ሰዓት ስታጽናናው ከነበረ ቦታ ወስዶ እዚህ ጋ አንቺና ናሆም ነበራችሁ? ምን ስሰሪ ነበረ? እኔ በጣም ነው የምወድሽ፣ የማፈቅርሽ እኔ ካላንቺ። አንተ እንዴት እኛን እየተከታተልህን ነው? በማለት ናሆሜም፣ እኔ እኮ ስራዬ አንቺና አንቺ ነች፣ ወደዚህ ቤትም የገባሁት ለአንቺ ብዬ ነው በማለት እንግዲህ እሷ እንደሆነ ስራውም ምኑም ሁሉ ነገሩ ናሆሚ እንደሆነች አስረድቷል። በምታወራበት ሰዓት ወደላይ እያላስ ነበረ። ምንድን ነው እየተፈጠረው? እንደዚህ አይነት የሚፈጠረውን ነገር እኔ አውቀዋለሁ። ተመርምረሻል ወይ እያለ እርጉዝ በመሆኗ እጅግ በጣም ደስ እያለው ነበር ማለት ነው። ምንም ነገር አይፈጠርም፣ አታስብ፣ እንደምታስበው አይደለም፣ ተመርመሬ ያለውኝ ምንም ነገር የለም ብላ ነበር። ግን ደግሞ ወደ ቤት ከሄደች በኋላ ቼክ ስታደርግ እንግዲህ እንዳረገዘች አውቃለች ማለት ነው። እና እጅግ በጣም ነበር የተናደደችው የተበሳጨችው። ግን ደግሞ ለርሚ እጅግ በጣም ደስ የሚል ዜና ነው። ምክንያቱም ከዚህ በኋላ አብሯት የሚሆንበት አጋጣሚ ይፈጠራል ይሰራል ብዬ አስባለሁ ማለት ነው። ግን ደግሞ በአባቷ እጅግ በጣም አባቷን አሳዝናለሁ ብላ እሷን ሊከፋት ይችላል ማለት ነው። ግን ደግሞ አሁን ላይ እሷ እናሆምን ነበር የፈለገችው እሷ ማለት ነው። ግን ደግሞ እናሆም ሊቀርቧት አልቻለም። ስለዚህ በእርግጠኝነት እንግዲህ እርሚም ደግሞ ደጋግሞ እንደሚወዳት እንደሚያፈቅራት የተናገረ ስለሆነ ቀጥታ ወደ እርሚ ትሄዳለች ብዬ አስባለሁኝ። እንግዲህ ያው ኤደን አሁንም ናሆሚን ለመጉዳት እንትን ብላለች ማለት ነው፣ ግን ደግሞ ኤርሚ በጣም አስጠንቅቋታል ማለት ነው። ከዚያም ምክንያት እንግዲህ አርፋ የምትቀመጥ ይመስለኛል። ውዴ ቻናሌ ተከታታዮች ቤተሰቦቼ፣ እንግዲህ ሁላችንም በያላችሁበት ሰላማችሁ እየብዛለኝ። ቀጣይ ፓርት ሁላችንም ጓጉተን የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።